የሉሊት መጥፋትና መሰወር ቤቱን አምሶታል። ሮዚን ተጨንቃለች። እዚህ ጋር ስላጭበረበረች በረበራት። ሞገስ እንዴት እኔን ይክደኛል? እሷን ወስዶ እንዴት እኔን ይተወኛል? እኔን ወስዶ ለሉሊት ሽማግሌ ያደርገኛል ከዚም ገንዘብ አገኛለሁ ብዬ ሳስብ እንዴት ሉሊትን ብቻ ይዘህ ትሄዳለህ? ብላ እያለቀሰች ነው ዴብም ይቺ ልጅ የት ደርሳ ነው የት ነው ሄደችው? በማለት ትምህርት ቤት ጓደኞቿ ጋር ደውሎ ቢጠይቅም ትምህርት ቤት እንዳልገባችና እዛ እንደሌለች ይነግሩታል። ግራ ተጋብቷል። አሁን ላይ ያለው አማራጭ በየአካባቢው የስራ ባልደረቦቹን ማሰማራት ነው። የትም እንዳይወጡ የሚወጣ መኪና እየተፈተሸ እንዲወጣ እያደረገ ነው። ግን ደግሞ ያለችበት ቦታ የት እንደሆነ እዚህ ነው የሚል ጫፍም አልሰማም። ወዴት ናት ያለችው? ክፍለ ሀገር እናቷ ደውለው ዴቭን ልጄ የት ነው ያለችው? ምንድን ነው የተፈጠረው? ስትል ትጠይቀዋለች። ዴቭ መነገር እዚህ ወጣች እዚህ ገባች ማለት ቢያቅተው እያለ የተቆራረጠ ድምፅ እያሰማት ነበር። ገባኝ በቃ ልጄ፣ ተወው ልጄ፣ የለችም የሆነ ችግር ደርሶባታል ማለት ነው። እዚህም ትናንትና ሲጨፍሩ ነበር። ዛሬ ደግሞ አካባቢውን ፖሊስ እንዳለ ከቦታል። እና ምንድነው የሆነችው ልጄ፣ በቃ የለችም አንተ ጋ ማለት ነው። በል እንግዲህ ልጄ ጋር ደህና ሁን ይሉና ሉሊት እናትም ስልኩን ይዘጋሉ። ዴፍ በዛን ሰዓት በጣም ይሰማውና ወይኔ የሰው ልጅ እንህወት ሊሆን ያለችው የት ደርሳ ይሆን ሲል ያወራል። በዛን ሰዓት ሮዛም ቆይ አንተ ምንድን ነው እንግዲህ የደረሰችበት ቦታ ከታወቀ እናገኛታለን፣ ካልሆነ ደግሞ እንግዲህ ምን ማድረግ ይቻላል ስትል ትመልስለታለች። እንዴት እንደዚህ ትያለሽ? እንዴት ነው ነገሩ? ሲል ወደ እሷ እጣቱን ሲቀዝር እንዴት እኔን እንደዚህ ታደርገኛለህ? ምን ማለት ነው? እኔን ምን አይነት አስተያየት ነው የምታየኝ? ስትለው እዚህ ጉድ ውስጥ አንቺ እንደለለሽበት በምን እርግጠኛ ልሆን እችላለሁ? እያንቺች እንደሌለበት ይላታል። ማለት እኔን እየጠረጠርከኝ ባልሆነ? ስትለው አይ፣ እየጠረጠርኩሽ አይደለም እየነገርኩሽ ነው ይላታል። እሷን በጣም ትበታጭና እንዴት እንደዚህ ትለኛለህ? ከኔን እያየኝ ዝም ስላት ሳኮርፋት ለምን ዝም አልሻት? ለምን ምን አደረገችሽ ትለኛለህ፣ ስቀርባት ደግሞ ለምን ቀረብሻት? ምን አይነት አጠያቄ ነው እየጠየከኛለህ? ሰሞኑን እኮ ደህና ተግባብተን እያወራን ነበረ። አንተ በአንድ ቀን ትውውቅ አለ እንዴ? ከሰርጓ ከጫጉላዋ ላይ ጊዜ የመጣሃት እኔ ደግሞ ወራቶችን እኔ ጋር ስለተቀመጠች ተግባብቻት፣ ይችን ሳምንት ተግባብተን እያወራን እየተነጋገርን ነበረ። ስለዚህ ነው እንዴ? ስትለው አይመስለኝም፣ የሆነ ነገር ግን አለ ከጀርባሽ ይላታል። በፍጹም የለም፣ እኔን እንደዚህ አትበለኝ ዴብ ስትል በጣም አስመስላት እና ደህና ጥላው ዞር ትላለች። በጣም ጥሩ ግን ቆይ፣ ለምን ታዲያ እኔ ከመሰልኩ ታዲያ ለምን ለፖሊስ ጠቆማ አታስይዘኝም? ስትል እጅሽ ካለበት መቼም እንደማይቀርልሽ ልንገርሽ አስይዝሻለሁኝ ትገቢያለሽ እስር ቤት ትበሰብሻለሽ ይላታል በዛን ሰዓት በጣም ትደነግጥና ቆይ ግን አንተ እኔን የጠረጠርክበት ምክንያትህ ምንድን ነው ስትለው ሰሞኑን ሉሊት ላይ የነበረሽ አስተያየት አቀራረብሽ ሁለ ነገርሽ አሁን ደግሞ ፍራትሽ ድንጋጤሽ ብዙ ነገሮችን ያሳያል ይላታል ግን አልቸኩልም እኔ ለማንኛውም እታገሳለሁ ግን አሁን የት እንዳለች እስከማቅ ድረስ እታገሳለሁ። ምንም አትበይኝ አሁን ይላታል። እሷም በጣም ትናደር ትበሳጭ እና ጥላው ወደ ውስጥ ትገባለች። ለሉሊት ግን ባንቴሩ ደርሶላት ነበር በሰዓቱ ሞገስ እንደውም ከሽማግሌሽ የልቅ እኔ ብጠቀምብሽ፣ ምን ይመስልሻል ብሎ እሷም እጅና እግሯ ስለታሰረ ምንም ማድረግ አልቻለችም። እጇን ለመፍታት ብትወራጭም አትችልም፣ በደንብ አስሯት ስለነበር። ከዛ መናገርም ስላልቻለች ብቻ ለእጇን ለመፍታት እየተወራጨች እያለ እሱ ደግሞ የሱሪውን እየፈታ በነበረበት ሰዓት ነበረ ባንቴሮ ከጀርባ መቶ ማንጅራቱን ሲመታው፣ ሞገስ የወደቀው ሉሊት በዛን ሰዓት ደነግጥና አልጮኸችም፣ ምንም አላለችም። አንደኛ ራቡም እንግሉት ሰዎቹ ማድክሟታል። ምንም አላለችም። አይኖቿ ወዲያ ወዲህ ሲያማትሩ ሞገስንም ባንቴሮንንም ማየት ጀመረች። ከሞገስ አስጥሎ እሱ ራሱ ሊጠቀምብኝ ባልሆነ ስትል እሱ ግን ቆም ብሎ ካያት በኋላ ከተወሰነ ደቂቃ በኋላ የታሰረችበት እጇንም ምግሯንም ፈቶ ወደ ውጭ ዟት ይወጣል። ቆይ ወዴት ነው ይዘኸኝ የምትሄደው አንተስ ስትለው እኔ ወዴትም ይሸሻል። ሂድ ግን ዝም ብለሽ አዳምጪኝ ይላታል። እናም ሉሊትም ከሱ ጋር እየተከራከረች እያለ እባክሽን ይልሽ እኔ ምንም ነገር አትበይ። አሁን ተነሽና እንሄድ እባክሽን ይላታል። እሷም እሺ ብላ ግቢውን ለቃ ከወጣች በኋላ እንዲ ጀርባዋንም እየዞረች ብታይም የተከተላት ሰው የለም። ቆይ ግን አንተ ወዴት ነው እየወሰድከኝ ያለኸው? ከአውሬ ያስጥለህ አንተ ራስህ እኮ አውሬ ነህ። ከማንተሽለህ ነው እኔን ከሞገስ ያስጣልከኝ ስትለው አንቺ በእናትሽ ዝም በይ እስኪ አሁን እንዴ ዝም ማለት እንዴት ያቅተዋል? የሰው ልጅ አሁን ዝም በይና እንሂድ፣ ተራመጅ ይላታል። የተወሰነ ደቃ ከሮጠች በኋላ ደግሞ ባዶ እግሯንም ድካሙም ስለነበር ያቅታታል። እኔ አልቻልኩም መሄድም መንቀሳቀስም እግሬን አሞኛል ትለዋለች። እሺ እና ከሪብ የተወሰነ እንኳን እንንቀሳቀስ እባክሽን ሲላት አይ እኔ እንደዛ ማድረግ አልቻልኩም እባክህን ስትለው፣ እሺ ቆይ አንድ ጊዜ ጠብቀኝ፣ ቢያንስ እየተወሰነ እንኳን እረፍት ላድርግ። ታውቃለህ እኔ በጣም አቅቶኛል፣ እግሬም መሄድም አልቻለም፣ ጉልበት የጥፍጥፍ እያለ ነው ትለዋለች። እናም በዛ መሀል ቁመው እየተከራከሩ እያለ እባክሽ ሉሊት እዛ ጋር የተከታተሉን ይመስለኛል ሰዎች እናም እባክሽ እናምልጥ ሲላት እኩሽ ተረዳኝ እኔንም እንዴት ብዬ ልሂድ ከፈለክ አንተ ራስህ አምልጥ በቃ እኔ ምንም አማራጭ የለኝም እግሬ ራሱ መንቀሳቀስ አልቻለም ትለዋለች ቁመው ከእሷ ጋር እየተከራከረ እያለ ሳያስበው ዝልፍልፍ ብላ ትወድቅበታለች በጣም ይደነግጥ እና እንዲህ ሉሊት ምን ሆነሽ ነው አረተነሽ ወይኔ ይች ልጅ ደክማለች በቃ ለረጅም ጊዜ ምግብ አልበላችም ማለት ነው እዚህ እስከመጧት ድረስ ምግብ አልሰጣትም፣ ይሄ የተረገመ ሲል ቆይ ምን ላድርግ፣ ግራ ቀኙን አይኑ ቢያማትርም ሰው የለም በአካባቢው። ስለዚህ ያለው አማራጭ ተሸክሟት የሆነ ቦታ ላይ ሂዶ ብቻ የሆነ የሚቀመስ ነገር መስጠት ስለነበር እየሮጠ ተሸክሟት ወደ ሱቅ ወዳለበት አካባቢ ይሄዳል። ንምሪንዳ ነገር ይገዛና መንገድ ላይ ቁጭ አርጓት እባክሽ ሉሊት ይህንን ቅመሽ ያለበለዚያ አሜዳ ትቺም ትወድቅ ያለሽ ይህን ከቀመሹ ግን ብርታት ይሆንሻል፣ ጉልበት ይሆንሻል። እባክሽ ጠጪ ይላትና በምንም ብሎ እሱን እንድጠጣ ያደርጋታል። ከዛም እሺ ትልና እባክሽ በደንብ ሳቢና ጠጪ ሲላት ቆይኔ፣ ግን ያልገባኝ የዋህ የዋህ ልሁን የሚያጫውትህ ምንድን ነው አልገባኝም። ግን ይህ ነገር ወዴ ልትወስደኝ ነው? ሞገስ ሊያደርግ የነበረውንም እኮ አንተ አልተሳካለህም እንጂ ብዙ ጊዜ አስበኸው አልመኸውም ነበር ስትለው፣ በቃ ያሁን አልፏል፣ ስላለፈው አታውሪኝ፣ አታናግሪኝ አሁን ሜድ ካለብሽ እንሂድ ይላታል። በዛን መሃል ግን ዴብ ቤት ውስጥ ተጨንቋል፣ ግራ ተጋብቷል፣ ይወጣል፣ ይገባል። ዙሪያውን አካባቢው በፖሊስ እየታሰሰ ነው። ግን ፖሊሶች ደግሞ መረጃ ሲሰጡት የሆነ ቦታ ላይ ደም ተንጠባጥቦ አገኘን፣ ጫማም አገኘን ብለው ይደውሉለታል። እዛ ደግሞ ሱን ሲያይ በቃ ይችልሽ ገለዋት ነው። ወይኔ እንደዚህ እኮ ደም ተንጠባጥፎ አገኘን አሉኝ ብሎ ለሮዛ ይነግራታል። እናም ቆይ እና ተደሙታለች ማለት ነው ስትል፣ ቆይ ምነው አንቺ የሷ መሞት እንደዚህ ጥርስሽን ያስገልጥሽ ጀመር? ይላታል እኔ እንደዛም ማለት ሳይሆን ከሞተች በቃ ቢያንስ እንኳን አስክሬኗን ለመፈለግ ያህል ብዬ ነው ስትለው፣ እንዴት እንደዚህ ያለሽ ይልና አንቺ የተረገምሽ ብሎ ጥሯት ይወጣል። በዛን መቅሰፍት ሞገስ ይደውልላትና ስሚ ሉሊትን የሆነ ሰው ከሱ እንዳስመለጣት ይነግራታል። ምን እያልክ ነው ሞገስ? እንዴት እንዴት ነው የምታስበው? ሞታሃል ማለት ነው አታደበቁ መሀን አንተ ሉሊትን ካስመለጥክ፣ ስትለው አዋሞቻለው ወድቄ ራሴን ስቼ ነበረ ስለዚህ ሌላ ሰው አይደለም ባንቴሮ መሆን አለበት ያስምል እኮ ባንቴሮ ሉሲን ሉዛን ይዟት ሄደ ማለት ነው ስትለው አዎ የለችም እኔም አሁን ነው የነቃሁት መቆምም አልቻልኩም እይውል ከቻልክ ራስህን አጥፋ ራስህን ግደል አንተ በቁም የሞትክንህ ስትለው እኔንም በቁሜ ነው እንደዚህ የገደልከኝ ስለዚህ አንተም መሞት አለብህ ትለዋለች እኔ ምንም አላደረግኩሽም ምንድን ነው እያደረግሻ ያለሸው ምክንያቱም አንቺ ሀሳብ እና ቅድሽ በሌላ ነገር ስለታጀበ ነው። ለዛ ነው ሉሊትን ይዣት የሄድኩት ይላታል። ግን ደግሞ እኔ የፈለኩት ደግሞ የሽማግሌው የጭን ገረድ ልሆን ሳይሆን የፈለኩት የሽማግሌውን እንደዚህ የሚበትንበትን እያጣውን ገንዘብ ተቀብዬ ዞር ማለት እንጂ የሱን ለሀጭን ለመጥረግ አልነበረም የተነጋገርነው ትለዋለች። እሱ ደግሞ የፈለገው አንቺን ሳይሆን እችኛዋን እልልቷን ነበር የፈለገው፣ ግን ደግሞ አልተሳካለትም ይላታል። ምክንያቱም ፖሊስ መጀመሪያ ታክሲ ጠርቼ ልንወጣ ስንል እንዳለ መንገዱ በፖሊስ ታስ ተይዟል፣ ፖሊሶች ብቻ ናቸው ብሎ ሹፌሩ እምቢ አለኝ። ለዛ ነበር ሰዓት እየጠበኩኝ ነበር፣ አሁን ከአሁን እስከሚደውልልኝ ሹፌሩ። ግን ሳላስበው ነበር ከጀርባ መጥቶ እየመታኝ ይላታል። አላቅም ይሄ እርኩስ አውሬ፣ አሁንም መሬት ልሶ ተነሳ ስትል፣ የራሱ ጉዳይ ሞገስ፣ ከዚህ በኋላ እንዳደውል ስልኬ ላይ ይሄ ያረባ ወሬህን አውርቻንችን ከባልሽ ጋር ለያይሻለሁ ብለህ ከሆነ ተሳስተሃል። ይሄ የድሮ የቆየ ታሪክ ነው ትልና ስልኩን ትዘጋበታለች። በዛን መሀል ሮዛ ለእናቷ ትደውልና እማዬ